እንኳን ደህና ቆያችሁኝ። በመጀመሪያ ምእመናኖች እግዚአብሔርን እንድታመሰግኑልኝ ይፈልጋለሁ። ስሜ አቡሽ ይባላል። የመጣሁት ከአፋር ክልል ነው። እዚህ ቤት ስመጣ በህይወትና በሞት መካከል ሆኜ ነው የመጣሁት። እውነት እንደተናገሩት እግዚአብሔር እዚህ ቤት ይሰራል። አስታወስኩ አስታወስኩ። በህይወትና በሞት መካከል ነው የመጣሁት ከዚህ በፊት መጥቼ አላውቅም። በቴሌቪዥን ነው። አሁን በጣም ወፍራለሁ። ወደ ቦታ የተመልሻል። በፊት የውሸት ጴንጤ የነበርኩኝ፣ አሁን የእውነት ጴንጤ። እግዚአብሔር መልካም ነው። አሜን። የተናገርከው አንድ በአንድ ቃል በእኔ ላይ ሰራ። አሜን። ስሙ ይባረክ። ወደ በረከት ትገባለህ አልከኝ፣ ገባውኝ። አሜን። የተሻለ ነገር ላይ ነኝ ያለሁት። አሜን። ይኸው ጤናዬ ሙሉ ጤነኛ ነኝ። አሜን። አንድ ነገር የቀረ ነገር የለም። እግዚአብሔር የተናገረው ነገር ሁሉ በእኔ ላይ በህይወቴ ተፈጸመ። ያን ቀን እኮ መቆምና መሄድ እንኳን አትችልም ነበር። አንዲ እናቴን፣ ወንድሞቼን፣ እህቴን ይዤ ነው የመጣሁት። መጣውል አዎ፣ ለምን እንዴት እናቴ አምስት ወር እንደተሰቃየች እኔና እግዚአብሔር ነው የምናቀው። አምስት ወር የስቃይ ዘመን ነበረ። በህይወት ዘመኔ ታምሜ አላቅም። እኛ አካባቢ በሽታ ያለው ወባ ነው እንጂ እንደዚህ አላቅም። እንደዚህ እና እርኩስ መንፈስ ድግምት እንደሆነ ተናገር። ጮኸ፣ ወጣ። ስቃይ፣ አምስት ወር ከእራት ገንዘቡን በላሁ በት አሳጣሁት ሶስት ላይ ኢየሱስ ጮኸ ወጣ። ከዛ በኋላ ሰላሜን አገኘ። አምስት ወር በልቼ ጠጥቼ አላውቅም። የምበላው ቦሚት ነው የሚሆነው። ደም የለህም ተብዬ ነው እዚህ ቤት የመጣሁት። ደም የለህም ሐኪም እያለኝ እዚህ ነው መሄድ ያለብኝ ብዬ ወንድሜን ይዘኝ ሂድ እዛ አድርሰኝ ብዬ ይዘው ይመጣል። እንዴት አወቅከው ይሄንን? መጀመሪያ በቴሌቪዥን አይክ ነበረ። በጣም ነው የምወድ። በቴሌቪዥን እከታተላለሁ። በቲቪ ያለው ከዛ ውጪ እግዚአብሔር መልካም ነው። ተደግ አስታውሳለሁ ተደግፈ ምናምን ነበር ይመጣው የለም መሄድ አልችልም እኮ ደም የለህም ተብዬ ዚህ በቃ ደም የለህም የሰው ደም ያስፈልግሃል እየተባልኩ ነው። ዚህ ይመጣ ኢየሱስ ደም ይሻለኛል አልኩ። እግዚአብሔር መልካም አደረገልኝ። እዚህ ቤት ኢየሱስ ይሰራል። የተናገርከው ነገር በሙሉ ጠብ ያለ ነገር የለም። ወደ በረከት ትገባል። እኔ በህይወት ዘመኔ ገንዘብ ማጠራቅ የሚባል ነገር አልወድም። ማጥፋት ነው የሚያስደስተኝ የእውነት ነው የምናገ ከዛ በኋላ ግን ማጥፋት ለመልካም ነገር ካልሆነ ማጥፋት ደስ አይል። ሌላ የስራ በር፣ የመንግስት ሰራተኛ ነው። ሌላ የስራ በርም ከፈተልኝ እግዚአብሔር። በንግዱ አለም እየተሳካልኝ ብቻ። እኔ መናገር አልችልም፣ ቃላት የለኝም። ለእግዚአብሔር የሚሰጠው ምን አለ? ምን አለ? ምስጋና አለ። ይዤ መጣሁ። መሰግናለው ማን አለ። አሁን ከቤተሰቦችህ እናት ያለች፣ ወንድሞች ያሉ። አንድ ዕለት አለች እ ኑ ወደዚህ አለ። ትንቢት ማለት ይሄ ነው። ያን ቀን ታስታውሱታላችሁ። እዚህ ጋር ነበር፣ ታስታውሱታላችሁ። ስታዩት በህይወት እንኳን የሚኖር የሚቆይ አይመስልም አይደል? ትንቢት ማለት ይሄ ነው። ሞት የሚታይበት ሰው ላይ ወደ በረከት ትገባለት ነው። እንዴት ናችሁ ማዘር? ደህና ነኝ። እንዴት ነበር የታመመው? በጣም በጣም በጣም ምን ይናገራለሁ? የሚናገረው ቃላት የለኝም። ጌታ ጣልቃ ገብተዋል። እሱን የሚያይበት

አንተ ሔዋን ሁሉንም ትወዳለህ። እስቲ የምትጠራጠር ነገር ካለ ጌታ ሁሉንም ይችላል። እስቲ ተጠራጠር። እማዬ አለ ለእኔ ሶ እንዲህ ያደርጋል ብዬ አላስብም ማለት ነው። ሶ እንዲህ ያደርጋል ብዬ አላስብም ብለሃል። እስቲ አሁንም አምላክ ካለኝ እሱ ይፈታል። በቃ እኔ ይሄ ነው ምንም አትሆንም ዳማነስ ነው፣ በቃ ወፍ ነው፣ ምንንትሰ ነው። በዛ ሁሉ እኔ እንደ መዳን ብቻ ነው የሚታየኝ። ጌታ ሆይ ቃል አለኝ። ከዚህ በፊት ቃል አለኝ፣ በልጆችሽ አታልቅሽም አታዝንም ብሎኛል። ቃል አለኝ፣ በልጆችሽ አታልቅሽም አታዝንም ብሎኛል። ባንዴ ልተነብኝ ነው በወለዳችሁት ልጆች አታለቅሱ፣ በልጆቻችሁ አታለቅሱ፣ በወለዳችሁት አታዝኑ፣ የወለዳችሁትን አትቀምሩም፣ በልጆቻችሁ አታለቅሱ፣ በልጆቻችሁ አትተክዙ። በኢየሱስ ስም ሆነባችሁ፣ ይሁን አለ አሜን። በቃ አምስት ወር ታመማው ከዛ አኪም ቤት ስሄድ

ቤት አይቀመጥም። ይሮጣል፣ ይሄዳል፣ ይመጣል፣ ይሄዳል፣ ይመጣል። በ በውስጤ አዝናለሁ፣ እኔ ወዳለሁ ደግሞ በውስጤ አዝናለሁ። ይሄ ተረጋግቶ ለምን ቤት አይቀመጥም? ለምን እዚህ እናቴ ብሎ ለምን አይልም? ይመጣል። ይኸው እሱ ያው ይመጣል፣ እንዲቀመጥ አይሰጥም። ይሄዳል፣ ይሄዳል። በቀን አስሬ ይዞራል። ወይኔ ሰው ምን ይለኛል? ይላሉ። ይሄ ልጅ ምንድነው ቤት አሁን ጤንነቱ ብቻ አይደለም ሁሉ ነገር የተቀየረው፣ ሁሉ ነገር ተቀይሮ በመልካምና በበርከት ተለውጧል። ልጅ ክብር ለጌታ ያን ቀን ስትመጣ አብሮ የመጣው ማን ነው? አንተ ነበር አብሮ የመጣው። እንዴት ነበር የመጣችሁት? እሱ ሲመጣ በቃ በህይወትና በሞት መካከል ና እንጂ አቡሽ ጠጋ በል በቃ ረፍት የለውም። ያስታውካል። የበላ ነገር ቢወጣ እኮ መልካም ነው። ምንም ነገር የለም ግን ማስታወክ ነው በቃ እሱ። እኔ እንደውም አንተን በጣም ይወደሃል። በቃ እሱ እንዲድን ከመጓጓት የተነሳ አቡሽ፣ በቃ ቀድመን ሌላ ቦታ ቸርች፣ ፕሮግራም ያለበት እንሂድ፣ እሱ እንዲፈወስልኝ ማለት ነው። ኖ እኔ ከሄኖክ ውጭ ሌላ ቦታ የትም አልሄድም አለኝ። እዛ ነው የምትወስደኝ። እሱ ፕሮግራም ያለበት ቀን እንሄዳለን። እሺ ልትሞት እኮ ነው። እስከዛ ስለ ኖ እስከዛ አልሞትም ማለት መጣ። እግዚአብሔር እንግዲህ አገኘው አጋንንት እንግዲህ ጮሆ ወጣ። ከዛ ጊዜ ያለው ያው እሱ እንደተናገረ ነው። ከዛ በኋላ ያለው ነገር ህይወቱ መልካም ሆነ፣ በበረከት ተሞላ፣ ተፈወሰ። እንደምታዩት እንግዲህ መልካም ሆኗል። እሱ ጌታ ይባላል። እንኳን ለዚህ ቤተሰብ እግዚአብሔር መልካም አረገ። አቡሽ አቤት፣ ተባረክልኝ። እግዚአብሔር ይባርከንተ። አሜን ዘርህን ይባርክ። አሜን። ተከናውን። አሜን። እኔ ምልህ ነገር የለም። አሜን። አቡሺ ለእግዚአብሔር የሚሰጠው ነገር የለም አይደል? እውነት ምስጋና ነው። አመሰግነዋለሁ። አንተም ደግሞ እግዚአብሔር ይሰራባሃል። ተባረክ። የተናገርከው ነገር አንድ በአንድ ነው። ምንም ወደ በረከት ትገባለን ያልከኝ፣ እኔ አስቤ ምን ብዬ የማላቀውን ስራ እግዚአብሔር ራሱ አመቻችቶ አሁን ነጋዴ ደሞዝ አለኝ እነግዳለሁ ሃዛ ካላዲያስ ደሞዝ የሚነካብኝ የለም፣ የንግዱን የሚነካ እራሱ ሰው አስነስቶልኝ። ከዚህ በሴት እኮ እኔ ምንም የለኝም። ማጥፋት እንጂ ማስቀመጥ የማልወድ ልጅ ነኝ ብያለሁ። አሁን ግን ማስቀመጥ ነው ደስ የሚለው። ልማታዊ ባለ ሀብት እኮ ነህ ወዳል። እግዚአብሔር ይባርክ፣ ተባረክልኝ። እሺ